ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሌማት ቲዩብ ቤተሰቦች፣ ሰላም ለእናንተ ይሁን ብያለሁ። በሌማት ቲዩብ እየተዘጋጀ የሚቀርብላችሁ ልዩ የጤና ፕሮግራማችን ዛሬ ይጀምሯል። በቻናላችን ዛሬ ወደ እናንተ እናደርስላችሁ የወደድ ነው። እንግዲህ የስነ ምግብን አስመልክተን ነው እንግዲህ እንደሚታወቀው አሁን በእስልምና በክርስትናም ሃይማኖት ተከታዮች ዘንድ የጾም ሰዓት ነው፣ እና በዚህ የጾም ሰዓት ደግሞ በተለይም በእስልምና እምነት ተከታዮች ዘንድ ዘወትር የሚዘወተረው የምግብ አይነት ቴምር ነው። ዛሬ ስለ ቴምር የጤና ጥቅሞች ወደ እናንተ ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁ እንደምትቆዩ ተስፋ እያደረግኩ ወደ መረጃው አልፋ ቴምር በውስጡ ለጤና ጠቃሚ የሆኑ በርካታ ንጥረ ነገሮችን በመያዙ ምክንያት የፍራፍሬዎች ንጉስ በመባል ይታወቃል። በረመዳን ወቅት ሙስሊሞች ለማፍጠሪያነት ከሚጠቀማቸው የፍራፍሬ አይነቶች መካከል ቴምር አንዱ ነው። ለመሆኑ ቴምር በውስጡ ምን አይነት ንጥረ ነገሮችን ይዟል? በረመዳን ጾም ወቅት የሚዘወተርበት ምክንያቱስ ምንድን ነው? ቴምርን መመገብ ለጤና ያለው ጠቀሜታዎችስ ምን ምን ናቸው? የሚሉትን በዛሬው ቪዲዮ እንመለከታለን። ቴምር በሰው ልጆች ዘንድ ጥቅም ላይ በመዋል ረጅም ዓመታትን ያስቆጠረ የፍራፍሬ አይነት ሲሆን በመካከለኛው ምስራቅና በሰሜን አፍሪካ አካባቢዎች በስፋት የሚበቅል ተክል ነው። በቅዱስ ቁርአን ከሀያ ጊዜ በላይ የተጠቀሰው ቴምር ሙስሊሞች በረመዳን ወቅት ጾማቸውን ለመፍታት ለማፍጠሪያነት ይጠቀሙበታል። ይህም የነቢዩ መሐመድን ፈለግ በመከተል እንደሆነም የታሪክ ድርሳናት ይናገራሉ። ቴምር እንዴት ቲያሚን ማዕድን፣ እና ፋይበር ባሉ ጠቃሚ ንጥረ ነገሮች የበለጸገ ነው። ብረት፣ ማግኒዥየም፣ ፖታሺየም እና መዳብ መዳብና ሌሎችን ንጥረ ነገሮችን በውስጡ ይዟል። ቴምር በተጨማሪም አንቲኦክሲዳንት፣ ሱክሮዝ፣ ፍሩክቶስ እና ግሉኮስን የመሳሰሉ የስኳር አይነቶች፣ እንዲሁም 23 አይነት አልሚ ምግቦችን እንደዚሁም አሚኖ አሲዶችን እና ሌሎች ንጥረ ነገሮችን በመያዝ ይታወቃል። ቴምር ከፍተኛ ኃይል ሰጪ የፍራፍሬ አይነት በመሆኑ የምግብ ማቀነባበሪያ ኢንዱስትሪዎች የተለያዩ ጣፋጭ ምግቦችን ለማምረት ይጠቀሙበታል። ቴምርን በዘርፉ የተከናወኑ ጥናቶች እንደሚያመለክቱት ቴምርን መመገብ የሆድ ድርቀትን፣ የአንጀት ቁስለትንና ተቅማጥን ለመከላከል፣ ኃይል ለማግኘት፣ የልብ ጤንነትን ለመጠበቅ የነርቭ ስርዓትን ጤናማ ለማድረግ እንዲሁም የደም ማነስ ለማስተካከል ይረዳናል። ማንኛውም ጾመኛ ሰው በቴምር ሲያፈጥር በደሙ ውስጥ ያለውን የስኳር መጠን በፍጥነት ለመጨመር ይረዳዋል። በመሆኑም ከጾም በኋላ የተወሰኑ የቴምር ፍሬዎችን መጠቀም ይመከራል። ቴምር የፋይበር ይዘት ያለው በመሆኑ የምግብ መፈጨት ሂደትን ከማገዝ ባለፈ ሰውነታችን ውስጥ አላስፈላጊ የስኳር መጠንን በመቀነስ ቀስ በቀስ ጥቅም ላይ እንዲውልም ያደርጋል። ለሰው ልጆች ብዙ ጠቀሜታ እንዳለው የሚነገርለት ቴምር በረመዳን ወቅት የሚዘወተር ቢሆንም በባለሙያዎች ታግዞ ሁሌም ከምግብ ጠረጴዛ ላይ ሊገኝ ቢችል ብዙን ጥቅም ማግኘት እንደሚቻል ነው የሚገለጸው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ለዛሬ ያቀረብንላችሁ ቪዲዮ ይህንን ይመስላል። አብራችሁን ስለቆያችሁ እጅጉን እያመሰገንን ቻናሉን ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋበዝን። መልካም የጤና ጊዜ ተመኘን። መልካም ጾም እንመኛለን።